ሰላም አለይኩም ወረመቱላ በረካቱ የጤና ሚዲያ ተከታታዮች፣ እንዴት ናችሁ? እንኳን በሰላም ቆያችሁኝ። በዛሬው ቪዲዮ እንግዲህ በተለይ ሴቶች ሁልጊዜ እንዳስፈላጊነቱ መውሰድ ያለባቸው አንዳንድ ቪታሚና ሚኔራሎች አሉ። እነሱ ምንድን ናቸው የሚለውን ነግራችኋለሁ። እንዲሁም አጠቃቀማቸው፣ ምን ያህል መጠን መውሰድ አለብን በቀን የሚለውን ነገር ነግራችኋለሁ። ስለዚህ አብራችሁ ይሁኑ። ስለዚህ በብዛት ቪታሚና ሚኔራሎች ከዚህ በፊት ቪዲዮ ሰርቻለሁኝ፣ እንደምታስታውሱት በጣም ወሳኝ ናቸው። የሰውነታችን ማሽነሪዎች ናቸው። እያንዳንዱ የሰውነት ክፍላችን የዕለት ተግባሩን የሚያከናውነው በቪታሚና በሚኔራል እገዛ ነው ማለት ነው በተለይ ለኃይልና ጉልበት በመስጠት ለሴቶች ደግሞ በተለይ ሆርሞናችሁ ባላንስ እንዲሆን በአግባቡ እንዲመረቱና ጥቅም ላይ እንዲውሉ ለቆዳ፣ ለጸጉር ለጸጉራችን ከፍተኛ እገዛ ያደርጋሉ ማለት ነው። ደም ዝውውር፣ በሽታ በመከላከል ረገድ በርካታ ጥቅም ያላቸው እነዚህ ቪታሚና ሚኔራሎች፣ ነገር ግን በአሁኑ ዘመን በአኗኗራችን በአመጋገባችን ምክንያት አብዛኛውን ጊዜ ለቪታሚንና ለሚኔራል ጥረት ተጋላጭ ነን። በተለይ ሴቶች ደግሞ የዚህ ችግር በሰለባ ናችሁ ማለት ነው። የችግሩን መጠን ደግሞ ከፍ የሚያደርገው አንዱ ምክንያት የቪታሚን ጥረት በጤና ባለሙያዎች ወይም ደግሞ በሕክምና ቦታዎች ላይ ብዙ ትኩረት አይሰጠውም ወይም ምርመራዋ የለም ማለት ይቻላል። ቢኖርም ደግሞ ታካሚው ግፊት ካላደረገ ወይም ምርመራ እንዲደረግለት ካልጠየቀ በስተቀር ሀኪሙ ብዙ ትኩረት አይሰጠው ምክንያቱም ሲምፕተም ቤዝድ የሆነ ህክምና ነው ያለው ምልክቱ ነው የሚታከመው ማለት ነው ብዙ ጊዜ ምልክታችሁን ለማጥፋት ነው እንጂ ሩት ኮዙን ማነሻውን ብዙም ጤና ባለሙያት እዛ ይለው ማለት ነው ስለዚህ የችግሩ አንዱ የሚባባስበት ይሄ ነው እንግዲህ ወደዛ ደግሞ ስንመጣ አንዳንድ ሁኔታዎች አሉ ከዚህ በተጨማሪ ማለት ነው ለጠረቱ የሚዳርጉን ሁኔታዎች አሉ በተለይ በአሁኑ ሰዓት የአፈራችን ምግብ የምናገኝበት የአፈራችን የሚኔራል ሶይል ዲፕሌሽኑ የሚኔራል መጠኑ ዝቅተኛ እየሆነ ነው፣ በአሁኑ ሰዓት ማለት ነው። በተለይ ሞደርን ፋርሚንግ ምንድነው ብዙ ጊዜ ማዳበሪያ ሊሆን ይችላል፣ የተባይ ማጥፊያ ኬሚካሎችን አፈሩ ላይ ብዙ ጊዜ ይጨምራል። ያ ደግሞ ለቪታሚን ምን እጥረት እንደሚያጋልጥ መረጃዎች አሉ ማለት ነው። ከመጠን በላይ መሬት መታረስ፣ የተለያዩ ኬሚካሎች ወደ አፈር ውስጥ በብዛት በየአመቱ በሚሊዮን ቶን የሚደርስ ይገባሉ ማለት ነው። ያ ደግሞ የተፈጥሮ ማዳበሪያነቱ እያጣ መሬቱ። እነሱ ለሚኔራል እጥረት ይዳርጋል። ይሄ አንዱ ኮዝ ነው ማለት ነው ብዙ ትኩረት ያልተሰጠው። ሌላኛው ደግሞ የሆድቃ ችግር ሊሆን ይችላል። የሆድቃችን ላይ ከዚህም በፊት ነግሬያችኋለሁ በዚህ ጉዳይ ላይ የጨጓራ ሕመም ካለብን የቆየ ሕመም ካለብን የምግብ አለርጂ ችግር ካለ በተለይ የወተት ተዋጽኦ ሊሆን ይችላል፣ ሌሎችን ግሉተን ኢንቶሌራንስ ችግር ካለብን ሆድቃችን ላይ ብንበላ እንኳ አንጀታችንና ጨጓራችን ችግር ካለበት በቂ የሆነ ቪታሚንና ሚኔራል ወደ ተለያዩ ሰውነት ክፍላችን ላይ ይሄድ ይችላል ማለት ነው። ብንበላ እንኳ ምግቡን ማለት ነው የተለያዩ ቪታሚኖች እጥረት እንዳደርጋለን እሱን ወደፊት ይነግራቸዋለሁ ማለት ነው። ሶስተኛው ሴቶች በተለይ ብዙ ፍጆታ የምትጠቀሙት በምን ሰዓት ነው? በእርግዝና ሰዓት፣ ጡት በምታጠቡ ጊዜ፣ ከዛ ደግሞ በእርጣት ጊዜ ሚኖፖዝ አካባቢ ላይ ሆርሞን መለዋጥ በሚኖርበት ሰዓት፣ የወረባ በምታዩ ሰሞን ሰውነታቸው ብዙ ቪታሚና ሚኔራሎችን ይጠቀማል ማለት ነው። በዛ ሰዓት በአግባቡ ካልተካችሁት፣ ሰፕልመንት ካልተደረጋችሁ ምንድን ነው ለእጥረቱ ትዳረጋላችሁ ማለት ነው። እነሱን ምን አይነት መውሰድ አለባቸው የሚለው ወደኋላ ላይ ነግራችኋለሁ። አንዱ ኮዝ ይሄ ነው ማለት ነው፣ በሴቶች ላይ ሌላኛው ደግሞ ብዙ ጊዜ ክሮኒክ ስትረስ ካለብን የስራ ውጥረት ሊሆን ይችላል፣ የእንቅልፍ ማጣት ሊሆን ይችላል። በህመም ምክንያት የረዥም ጊዜ ህመም ካለብን ቪታሚና ሚኖራሎች በከፍተኛ ሁኔታ ያጥሩናል። እነዚህ ለዚህም ደግሞ የሚሆኑ የተለያዩ ወደፊት ነግራችኋሉ። እነሱን ታያላችሁ ማለት ነው። ሌላኛው በእድሜ ምክንያትም ይሄ ነገር ሊባባስ ይችላል። እድሜያችን እየጨመረ ሲሄድ ከአርባ ዓመት በኋላ ሰውነታችን የጨጓራ አሲዳችን ይቀንሳል ብያቸዋለሁ። በዛ ጊዜ በቂ የሆነ ቪታሚና ሚኖራሎች ማግኘት አንችልም ማለት ነው። ስለዚህ በዛ አንዱ መንስኤ ሊሆነን ይችላል። ሌላኛው ደግሞ እንደዚሁ ቪታሚና ሚኖራሎች እጥረት የሚያመጣብን መድኃኒቶች ናቸው ለረዥም ጊዜ የሚወሰዱ ሊሆን ይችላል፣ አጭር ጊዜ የሚወሰዱ። አሁን ለምሳሌ ሴቶች የእርግዝና መከላከያ ትጠቀማላችሁ፣ ለብዙ ጊዜ፣ ለብዙ ወራት፣ ለብዙ አመታት ሊሆን ይችላል። እነዚያ የቪታሚንና ሚነራል እጥረት ያመጡባችኋል። የጨጓራ ማስታገሻ፣ የህመም ማስታገሻ ሊሆን ይችላል። የተለያዩ ለረጅም ጊዜ የሚወሰዱ መድኃኒቶች ሐኪሙ በጎን ለጎን ካላዘዘላችሁ በስተቀረ በእርግጠኝነት ያመጣሉ፣ የታወቀ ነው ይሄ ማለት ነው። የቪታሚንና ሚነራል እጥረት ያመጣሉ። ለእነዚህም የሚሆኑት ቪታሚኖች እነግራችኋለሁ፣ ወደ መጨረሻ ላይ ማለት ነው። ሌላኛው ችግር የሚያመጣብን የምግብ አቀማመጥና አበሳሰር ስህተት አለ። አሁን ሀገር ላይ ምግብ ሲሰራ ምግብ ሲቀመጥ ፍሪጅ ውስጥ ራራሱ ለምን ያህል ጊዜ መቀመጥ እንዳለበት ፍሪጅ ውስጥ መቀመጥ የሌለበት ምግብ አለ አንለይም ማለት ነው። የአበሳሰር ችግር አለ። ምግብ ለረዥም ሰዓት መበሰል ከሌለበት በላይ ታይም ተሰጥቶት ምግቡ በቃ ሕይወቱን እስከሚያጣ ድረስ ይበስላል። ይሄ ደግሞ ምንድነው በተለይ በጣም ለሙቀት ሴንሲቲቭ የሆኑ ቪታሚን ሲ ቪታሚን ቢ ሊሆን ይችላል የተለያዩ ሚነራሎች አሉ ሙቀት የማይችሉ ማለት ነው ኦሜጋ ስሪ ሊሆን ይችላል እነሱ ሙሉ በሙሉ ከጠፉ በኋላ ብንመገበውም ሰውነታችን ውስጥ ገብቶ ኦክሲደሲቭ ስትረስ ነው የሚያመጣው። የኦክሲዴሽን የሚያጋልጠን ማለት ነው ለፍሪ ራዲካል ዳሜጅ ለሴሎቻችን ማለት ነው። ይሄ ስህተት ብዙ ጥናቶች እንደሚያመለክቱት በተለይ በኛ ሀገር 80 ፐርሰንት የሚሆነው የምግብ እጥረት የሚከሰተው ማበሳሰል እና በምግብ አቀማመጥ ችግር ነው የሚል ጥናት አለ። ሌላኛው እንደምታውቁት የተቀነባበሩ ምግቦች ነው የምንበላው። አሁን ኦልሞስት አብዛኛው ህብረተሰብ ፎርቲፋይድ የሆኑ ምግቦች ነው የምንመገበው ከእያንዳንዱ ምግብ ማለት ነው። እነዚህ የተቀነባበሩ ምግቦች ደግሞ ጠቃሚ የሆነው የአሰሩ ሚኔራሉ ቪታሚኑ ኤክስትራክት ይደረጋል በፋብሪካ ያይወገድና እንደገና በላቦራቶ ተቀምሞ የሚመጣ ሰው ሰራሽ ቪታሚንና ሚነራል ተጨምሮ ነው እንግዲህ እዛ ላይ የሚጻፈው ማለት ነው። ይሄ ደግሞ ከተፈጥሮ ከሚገኘው በጣም ይለያያል ማለት ነው። ይሄ ደግሞ አደገኛ ነው። ብዙ ብዙዎቻችንም ችግር በዚህ ምክንያት ይሆናል ማለት ነው። እነዚህ እንግዲህ ዋና ዋናዎቹ ሊዳርጉን የሚችሉ ናቸው። አሁን እንግዲህ ወደ ቪታሚንና ሚነራሎቹ ስንመጣ መጀመሪያ ደረጃ በዋናነት ሴቶችም ሆነ ወንዶች በብዛት መውሰድ ያለብን ቪታሚን ቢ ኮምፕሌክስ ነው የመጀመሪያው ቪታሚን ማለት ነው። ቪታሚን ቢ ኮምፕሌክስ እንግዲህ በውስጡ ቪታሚን ቢ ዋን፣ ቢ ሲክስ፣ ቢ ናይን ወይም ቢትወልቭ አለው ማለት ያለው መሆን አለበት ውስጡ ላይ ማለት ነው። ቪታሚን ቢ ኮምፕሌክስ የቪታሚን ቢ ኮምፕሌክሶች በአንድ ሆኖ ማለት ነው። በተለይ ፎሊክ አሲድ እና ቪታሚን ቢ ትወልቭ ለሴቶች ወሳኝ ነው። በእርግዝና ሰማው እነዚህ ፕሪናታል ቪታሚን የምንላቸው ውስጥ ይመደባል ማለት ነው። ስለዚህ ሴቶች እርግዝና ላይ ስትሆኑ፣ ወጡት ስታጠቡ፣ የወር አበባ ላይ ስትሆኑም ሊሆን ይችላል። የጨጓራ ህመም ካለባችሁ የቆየ ህመም ካለን ውጥረት ካለብን የስራ ጫና እንቅልፍ ማጣት ችግር ካለን ንህን ሰፕልመንት መውሰድ አለባችሁ ማለት ነው። ወይስ ወንዶችም ይህን ነገር መውሰድ ይጠበቅብናል? ይሄ በጣም ወሳኝ የሆነ ነው ለተለያዩ ለቆይ ሆኖ በተለይ ቪዲዮ ሰርች አለው በቪታሚን ቢ በተለይ ዙሪያ ማለት ነው። ይሄ ዋነኛው ነው። በቀን እንግዲህ ይህንን ከመቶ እስከ ሁለት መቶ ሚሊግራም መውሰድ እንችላለን ማለት ነው። በቀን ይህንን ከምግብ በኋላ ብንወስደው አድፍ ነው። በተለይ ቪታሚን ሲ ያላቸው ምግቦችን አብረን ብንወስድ አብዞርሽን መጨመር እንችላለን ማለት ነው። ስለዚህ ይሄ መጀመሪያው ነው። ሁለተኛው የኮላጅን ፕሮቲን ነው ወይም የኮላጅን ፕሮቲን ፓውደር ዱቄቱ መውሰድ እንችላለን። እንግዲህ በተለይ የጨጓራ ህመም ያለባቸው ሰዎች፣ እድሜያችን ከፍ ያሉ ሰዎች፣ መገጣጠሚያ ህመም ችግር ካለብን፣ የጸጉርና የቆዳ ችግር ካለብን ይሄ ያስፈልገናል። በነገራችን ላይ ሁሉም ሰው መውሰድ ያለበት ይሄ ነው። ኮላጅን ፕሮቲን በጣም ወሳኝ ነው ማለት ነው። ይህንኛው ከ10 እስከ 20 ግራም በቃ መውሰድ እንችላለን ወይም ከሁለት እስከ ሶስት ሾርባ ማንኪያ ማለት ነው። ኮለሶ ሾርባ ማንኪያ ወይም ከአስር እስከ ሃያ ግራም በቀን መውሰድ እንችላለን። ይሄ ኮላጀን ፕሮቲን ለሴቶች በጣም አስፈላጊ የሆነ ለሁሉም ሰው በጣም አስፈላጊ የሆነ ፕሮቲን በሚል በሁለተኛ ደረጃ አስቀምጨዋለሁ ማለት ነው። በሶስተኛ አይረን ነው። የአይረን እጥረት ብዙ ጊዜ ኮመን ነው። በጣም ኮመን ነው ሴቶች ላይ። ለምንድን ነው ሴቶች ላይ ኮመን የሆነበት? የወር አበባ በሚያው ጊዜ ብዙ ደም ስለሚፈሳቸው በዛ ሰዓት እጥረት ይከሰታል። በእርግዝና ጊዜ ብዙ ህፃኑን እሷን ብዙ ይጠቀማሉ። ወሊድ በኋላ እድሜያችን የገፋ ሲሄድ የጨጓራ ኬዝ ካለብን፣ ስለዚህ እጥረቱ በመሆኑ በብዙ መልኩ ሊመጣ ይችላል ማለት ነው። ሴቶች ላይ የአይረን እጥረት፣ ስለዚህ እሱን ከሀያ እስከ ሰላሳ ሚሊግራም በቀን መውሰድ አለባቸው። በተለይ የዚህ ችግር ሰለባ ችግር ካለባቸው ቼክ ማደረግ ትችላላቸው። ከዚያ ውጭ ምልክቶች ምኑ የተመለከተ ቪዲዮ ሰርች ያለ እሱ ማየት ትችላላቸው። ይሄ በወሳኝ ነው ማለት ነው። ይሄ ፕሮቲን ማለት ነው። ይሄ አይረን ማለት ነው። ሌላኛው ማግኒዥየም ነው። ማግኒዥየም በጣም ወሳኝ ነው። ይሄ ችግር በተለይ ጨጓራ ኬዝ ካለን ስትረስ ውጥረት ካለብን የእድሜያችን የገፋ ከሆነ የማግኒዚየም ግላይሲኔት ሰፕልመንት መውሰድ ይጠበቅብናል። በተለይ ለእንቅልፍ ውጥረት ካለባችሁ በተለይ የማግኒዚየም ግላይሲኔት በጣም ወሳኝ ነው። ለሴቶች ወሳኝ ከሆኑት ሚኔራሎች አንዱ ነው። ይህንን መውሰድ ትችላላችሁ ማለት ነው። ይህንንም ከምግብ ጋር መውሰድ ትችላላችሁ በቀን ከ4 ሚሊግራም መውሰድ ይቻላል ማለት ነው። ስለዚህ ስትገዙ ብራንዱን እያያችሁ ኦርጋኒክ መሆኑን ጂም ብሬስሌት መሆኑን እያያችሁ መጠቀም አለባቸው። ሌላኛው ደግሞ ዚንክና ሴሌኒየም። ዚንክና ሴሌኒየም ምንድን ነው? በተለይ ይሄ ነገር ሴቶች አሁን በእርግዝና ሰሞን ከፍተኛ ውጥረት፣ ጭንቀት፣ የሆርሞን መለዋወጥ ችግር ሲለው የሚኖርባቸው የስትሮጅን ሆርሞኑ ስለሚለዋወጥ የእንቅርት ሆርሞናቸው ይዘባል። ለዚያ ነው ብዙ ጊዜ ሴቶች ላይ እንቅርት ሆርሞን እጥረት የሚከሰተው፣ የእንቅርት የሚከሰተውም በዛ ምክንያት ነው። ስለዚህ ለምንድን ነው የአዚንክና የሴሌኒየም እጥረት ሊከሰት ይችላል? በእርግዝና ሰሞን፣ ጡት በሚያጠቡ ሰሞን፣ በተለይ ጨጓራ ኬዝ ካለባቸው፣ ስትረስ ካለባቸው፣ ብዙ ጊዜ ስትረስ ያጋጥማቸዋል ሴቶች። ሲወልዱ በዛ ሰዓት የዚንክና የሴሌኒየም እጥረት ያጋጥማል። ስለዚህ ያንን ለመተካት መውሰድ አለባችሁ ማለት ነው ጎን በጎን መወሰድ አለባቸው። ይህንንም ዚንኩኑ እና ሴሌኒየሙን፣ በተለይ ዚንኩ ከ20 እስከ 30 ሚሊግራም በቀን መውሰድ ትችላላቸው። ሴሌኒየሙን ደግሞ ከ50 እስከ 60 ማይክሮግራም በቀን መውሰድ ይቻላል ማለት ነው። ይህንን ከምግብ ጋር ብትወስደው አሪፍ ነው፣ ትንሽ ጨጓራ ስለሚነካ ዚንክ። ነገር ግን ከካልሲየም እና ከሌሎች ሰፕሊመንቶች ጋር ከመድኃኒቶች ጋር በአንድ አትወሰዱ። ቪታሚና ሚኔራል ስትወስዱ ከመድኃኒቶች ጋር በአንድ መወሰድ የለበትም በተለያየ ሰዓት መወሰድ አለበት ማለት ነው። ሌላኛው ወሳኝ ሚኔራል ካልሲየም ነው። የካልሲየም ሰፕልመንት ለምንድን ነው የምንወስደው? በተለይ የጨጓራ ኬዝ እጥረት ካለብን፣ የአጥንት መሳሳት ችግር ካለባቸው በተለይ ሴቶች ላይ ለምንድን ነው ይሄ እኮ የሚወሰድ ያለበት? እርጣት ላይ ያሉ ፕሪሜኖፖዝ ላይ ያሉ ፕሪ ሊሆን ይችላል ፖስት ሜኖፖዝ ላይ ያሉ ሴቶች ከአርባ ዓመት ከሃምሳ ዓመት በኋላ ያሉ ሴቶች የአጥንት መሳሳት ችግር ያጋጥማቸዋል። ወንዶች ላይም ኮመን ነው። በዛ ሰዓት የካልሲየም ሲትሬት ሰፕልመንት ብትወስዱ ወሳኝ ነው። ጨጓራም ላይ ችግር ካለ ብዙ ጊዜ ካልሲየም እጥረት ይከሰታል ማለት ነው። ስለዚህ ከምግብ ጋር ካልሲየም ሲትሬት በተለይ ቸክ ብትደረጉ ጥሩ ነው፣ መውሰድ ይቻላል ማለት ነው። ይህኛውም ወሳኝ ከሚባሉ ሰፕልመንቶች አንዱ ነው፣ በተለይ እድሜያቸው ገፋ ላለ ማለት ነው። የመጨረሻው እና ዋነኛው ደግሞ ኦሜጋ ስሪ ነው። ኦሜጋ ስሪ ኦልሞስት ሰውነታችን ማምረት አይችልም። ከዚህም በፊት እንደነገርኳችሁ ከምግብ ነው የሚገኘው ማለት ነው። ስለዚህ ይሄ ሰፕልመንት ካልተወሰደ ለተለያዩ ለበሽታዎች እንጋለጣለን። ለፀጉር ችግር፣ ለቆዳ ላይ ችግሮች ልንጋለጥ እንችላለን። በተለይ ለሴቶች ይሄ ነገር ወሳኝ ነው። ወሳኝ የሆነ ሰፕልመንት ነው ኦሜጋ ስሪ አሳ ዘይቱ ማለት ነው። በውስጡ ዲኤችኤ እና ኤፒኤ ኤፒኤ እና ዲኤችኤ የሚሉ መኖራቸው መረጋገጥ አለባችሁ ስትገዙ ማለት ነው። ስትገዙ ይህንን መውሰድ አለባችሁ በቀን ይህን ምንድን ነው ከአምስት መቶ እስከ አንድ ሺህ ሚሊግራም ፐርዳይ መውሰድ እንችላለን ማለት ነው ይህንን ሰፕልመንት። ስለዚህ እነዚህ በጣም ወሳኝ የሆኑ ሰፕልመንቶች በየጊዜው አክቹዋሊ ቼክ እያደረጋችሁ፣ በየስድስት ወሩ ሊሆን ይችላል ቼክ እያደረጋችሁ ሰውነቴ ላይ ጥረት አለ የለም የሚለውን ነገር እያጃችሁ መውሰድ ትችላላችሁ። አብዛራችሁ፣ ደግሞ እንደነገርኳችሁ መድኃኒት ስትወስዱ አብራችሁ መወሰድ የለባችሁም። ስትወስዱ ደግሞ አብዛኛዎቹን ቡና፣ ሻይ ወይም አልኮል የምትጠጡ ከሆነ አብራችሁ መወሰድ የለባቸውም። አብዛሮቹ ይቀንሳሉ። ቡናና ሻይ አይመከር ማለት ነው። እነዚህ ጋር አብራችሁ መውሰድ የለባችሁም። በባዶ ሆድ ብትወስዱ ይመረጣል። ነገር ግን በተለይ እንደ አይረን፣ ካልሲየም እና ዚንክ አይነቶቹ በባዶ ሆድ ሲወሰዱ ትንሽ ጨጓራ ሊነኩ ስለሚችሉ ምግብ በልታችሁ ከሰላሳ ደቂቃ በኋላ ከአንድ ሰዓት በኋላ ብትወስዱ አሪፍ ነው ማለት ነው ስለዚህ እነዚህን ነገሮች ፕሪኮዥን መውሰድ፣ መጠኑን ደግሞ እነግሬያችኋለሁ። እያንዳንዱ መጠኑን ሳታልፉ በመጠኑ መውሰድ ያለባችሁ፣ ሐኪማችሁ ማማከር ትችላላችሁ። ስትገዙ ደግሞ ብራንዱን መጠንቀቅ አለባችሁ፣ እንዳትሸወዱ ርካሽ የሆነ ወይም ብራንዱን ያልጠበቀ ነገር እንዳትወስዱ። ኦርጋኒክ ወይም ሰርቲፋይድ የሆነ መሆን አለበት፣ ወይም እኔ የነገርኳችሁን አሁን ብራንዶች መግዛት ትችላላችሁ፣ ባለሙያ ማማከር ትችላላችሁ ማለት ነው። ስለዚህ የተወሰነ ጊዜ እየወሰዳችሁ በመሀል ላይ ቼክ እያደረጋችሁ ደማችሁ ውስጥ ያለ መጠኑ ተስተካክሏል አልተስተካከለም የሚለው እንት ማለት አለባቸው ማለት ነው ማወቅ አለባቸው ማለት ነው። የጎንዮሽም ካለ ማቋረጥ ያስፈልጋል ማለት ነው ወይም በሌላ መተካት ወይ ሐኪም መማከር ያስፈልጋል። መድኃኒት የምትወስዱ ከሆነ መጠንቀቅ አለባቸው ብያቸዋለሁ። ስታስቀምጡ ለሙቀት ወይም ለፀሐይ መጋለጥ የለበትም በቀላሉ ይባላሻሉ። በተለይ ኦሜጋ ስሪ ቪታሚን ቢዎች ማለት ነው። ፍሪጅ ውስጥም ደግሞ በረድ ውስጥ መቀመጥ የለበትም። ፍሪጁም ስታስቀምጡ ውጭ ላይ መቀመጥ ያለበት ማለት ነው።